ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻው ሁሉ ይድረሳችሁ እያልን የመስከረም 18 ቀን 2018 ዓመተ ምህረት የጣና ቴሌቪዥን ዜናዎቻችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያለን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የወሎ ቤት አማራው ትንቅንቅ አምስተኛ ቀኑን ይዟል። በታላቅ ተጋድሎ እየተካሄደ ባለው አምስተኛው ቀን የአፋባ ተጋድሎ በጦር አውሮፕላንና በ ሮን የታጀበው ውጊያ እያደረገ ውሏል። ደላንታና ወገል ጤና ላይ ስለሆነው በዝርዝር እንነግራችኋለን። የብልጽግና ጄኔራሎች ከባድ ቀውስ ውስጥ ያስገባቸውንና በመካከላቸው እስከ መዘላለፍ የደረሰውን ስብሰባ ትናንት ምሽት አካሂደዋል። የአየር ኃይል ዋና አዛዡ ጄኔራል የልማ መርዳሳና አንድ ዋና አዛዥ ያደረጉት የቃላት ልውውጥ ስብሰባውን ወደ ትርምስ መርቶ ታምሽቷል። የጄኔራሎቹ ስብሰባና በቀጣይ የታቀደው አጀንዳ በዜናችን በዝርዝር የሚደመጥ መረጃ ነው። ተሰሙታላችሁ። የፋኖ የተጋድሎ ድል አዲስ አበባ በቅርብ ርቀት ላይ መሰማት ጀምሯል። ደብረ ብርሃን የሰፈረውን የብልጽግና ወታደር አዛዦች ቡድን ለከፍተኛ ውጥረት የጣለው የዛሬው የፋኖ ተጋድሎ በዝርዝር የተሰናዳ የግንባር መረጃ ነው። ተጋድሎ አዲስ አበባ ላይም ንዝረት ፈጥሯል። ዝርዝሩን እናስደምጣችኋለን። የብልጽግና ሰራዊት ቆም ብሎ ማሰብ የጀመረበት ሳምንት ሆኗል። እየወደቀና በሞት አፋፍ ላይ ካለው አገዛዝ ጋር ከንቱ ሞት ላለመሞት የራሱን አማራጭ መከተል ጀምሯል። የኮማንዶ አባላቱ የራሳቸውን ትጥቅና በፋኖ የመሳሪያ መካዘን ውስጥ ሊቀመጥ የሚገባውን ተጨማሪ በመያዝ ፋኖን እየተቀላቀሉ ነው። የፋኖ መሪው ሐሳቡን በሰጠበት በዚህ መረጃ ዙሪያ የተሰናዳውን ዜና እናቀርብላችኋለን። የብልጽግናው ወታደራዊ አዛዥ የሚመሩትን ክፍለ ጦር ሜዳ ላይ በትነው ጦር ኃይሎች ሆስፒታል ገብተዋል። ጦር ኃይሎች ሆስፒታል የገቡት የክፍለ ጦሩ አዛዥ ማናቸው? በየትኛው ግንባር በደረሰባቸው ምትነው ወደ ሆስፒታል ያመሩት? የሚሉትን ዜናችን በዝርዝር ያስደምጣችኋል። የብልጽግና አገዛዝ የተለመደ የጦር ወንጀሉን አጠናክሮ ቀጥሏል። በዩኔስኮ በዓለም ቅርስነት የተመዘገበውን ቅዱስ ላሊበላ አብያተ ክርስቲያናትን ኤላማ ያደረገ የድሮን ጥቃት ፈጽሟል። ጤና ጣቢያን በማውደም ታካሚዎችን ገድሏል። ዝርዝሩ በዜናችን ተሰናድቷል፣ ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን እያሰናዳ ነው። የዕለቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። በድጋሚ እስከ አብራችን አብራችሁን ቆዩ እያለን በቀጥታ ወደ ዝርዝር ዘገባው እናልፋለን። የወሎው ትንቅንቅ አምስተኛ ቀን ውሎ የአማራ ፋኖ ብሔራዊ ኃይል አፄ ምኒልክ እዝ ከብልጽግናው ሰራዊት ጋር እያደረገ ያለው በድል የታጀበ ተጋድሎ አምስተኛ ቀኑን ይዟል። በዛሬው ተጋድሎም ደላንታና ወገልጤና አውራጃዎች ላይ ብርቱ ትንቅንቅ ሲደረግ መዋሉን ለጣና ቴሌቪዥን የደረሰ የግንባር መረጃ ያመላክታል። የጣና ቴሌቪዥን የግንባር መረጃ ምንጮች ዕለቱን ተጋድሎ ሲገልጹም ደላንታና ወገልጤና የከተማው የብልጽግናው ሰራዊት መውጫ መግቢያ ጠፍቶታል ሲሉ አሁና ሁኔታውን ተናግረዋል። በሰሞኑ የወሎ ቤት አማራ ተጋድሎ ከባድ ሽብርና ጭንቀት ላይ የገባው ብልጽግናው ሰራዊት ዛሬም በሁለቱ አውራጃዎች ብርቱ ምት እንደደረሰበት ታውቋል። ከሰሞኑ በወሎ ሰማይ ስር ብርቱ ምት ያስተናገደው አገዛዙም ሽብር ውስጥ ገብቷል ሲሉ የተናገሩት የአካባቢው ነዋሪዎች ፋኖ በርካታ ከተሞችን ተቆጣጥሮ ወረዳዎችንም ነፃ በማውጣት አቅሙን አስመስክሯል ብለዋል። በተከታታይ አራት ቀናት በተደረገው ተጋድሎ ፋኖ በርካታ ከተሞችን የተቆጣጠረ ሲሆን ተጋድሎውንም በታላቅ ጀብዱ አስቀጥሏል። እስከ ዛሬው እለት ድረስም በወሎ ቤተ አማራ ቀጠና ከአስር በላይ ወረዳዎች ከባዲን ብልጽግና አገዛዝ ነፃ መውጣት ችለዋል። የዛሬውን ውሉ አስመልክቶ ያፋ ባጽ አፄ ምኒልክ ከዚህ የሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን ብላከው መረጃ ደግሞ ፋኖ በድል እየገሰገሰ ከተሞችንም እየተቆጣጠረ ይገኛል፣ አገዛዙም ጓዙን ሳይሸክፍ እየፈረጠጠ ነው ሲል ይገልጻል። የሰሜን ወሎ ዞን ዋና ከተማ ወልዲያን ከፊል የከተማዋን አካል ተቆጣጥሮ የሰነበተው ፋኖ ሌሎች በርካታ የወረዳ ከተሞችን ነጻ በማውጣት ህዝብ እያረጋጋ ይገኛል። በሰሜን ወሎ ዞን ብዙ ከተሞች ተሰብስቦ የነበረው የብልጽግናው ሰራዊት መውጫ መግቢያ እየፈራረሰ ይገኛል። ሲል የገለጸው የአፋ በአጼ ምኒልክዝ ሚዲያና ኮሚኒኬሽን ክፍል አክሎም ከሁለት ወረዳ የተውጣጣው ኃይል ማለትም ከዳውንትና ከደላንታ ወረዳ ሸሽቶ ወገል ጤና የከተመው ኃይል ከፍተኛ ስጋት ስለገባው ተጨማሪ ኃይል እንዲላክለት ጥሪ አቅርቧል። ሆኖም ከፋኖ ከቫ መውጣት የሚችልበት እድል የለውም። እንኳን ለዚህ ኃይል ድጋፍ የሚሰጥ ሰራዊት ሊገኝ ይቅርና በቀጠናው ራሱን ለማዳን አቅም ያለው ሰራዊትም የለም ብሏል። የአጼ ምኒልክዝ ሚዲያና ኮሚኒኬሽን ክፍል ጨምሮም በዛሬው አዳር ብዙ ብዙ የሚሊሻና የአድማ ብተና አባላት ከምሽግ አምልጠው ወደ ፋኖ በመቀላቀል ህይወታቸውን ማትረፍ ችለዋል። ሌሎችም ይህን የማርያም መንገድ በመምረጥ እየወደቀ ካሉ አገዛዝ ጋር ሞታቸው እንዳይሆን ራሳቸው ማዳን ይኖርባቸዋል ሲል የማሳሰቢያ መልእክቱን አስተላልፏል። በከፍተኛ የከተማ ድል እየተቀዳጀ ቀጠለው የፋኖ ግስጋሴ ትናንት መካነ ሰላምን ነጻ ማውጣት የቻለ ሲሆን ፋኖ ከተማዋን በተቆጣጠረበት ወቅት የፈጸመውን ህዝብን የማረጋጋት ተግባር በእጅጉ የሚመሰገን ነው ሲሉ የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። የጄኔራሎቹ በውዝግብ የተቋጨ ስብሰባ የወሎ ቤት አማራው ተጋድሎ በብልጽግናው ሰራዊት አዛዦች ዘንድ ከባድ ቀውስ መፍጠሩ የሚታወስ ሲሆን በሊቀመንበሩ ላይም ከባድ ጫናን ማሳረፍ ችሏል። የብልጽግናው ሊቀመንበር ከሰባ አምስት በላይ ለሚሆኑ ወታደር አዛዦቻቸው የማዕረግ እድገት በሰጡ በቀናት ልዩነት አፋባ ምስራቅ አማራ ቀጠና በሰራዊታቸው ላይ አይቶት የማያውቀውን ኪሳራ ድርሶባቸዋል። ከዚህ ከባድ ሽንፈት ማግስት ተከታታይ የጄኔራሎች ስብሰባ የተካሄደ ሲሆን በተለይም ትናንት ምሽት የተካሄደው ስብሰባ ከባድ ውጥረት የነገሰበት እንደነበር ምንጮቻችን ገልጸዋል። የሰሜን ምስራቅ ዝዋና አዛጅ ጄኔራል አሰፋ ቸኮልን እና የሎጂስቲክ መምሪያ ኃላፊውን ለከፍተኛ ግምገማ የዳረገው የትናንቱ ግምገማ እኛ ተጨማሪ ይሊሰጠን እያለን ደጋግመን ጠይቀን ምላሽ አላገኘንም የአየር ሽፋን ጠይቀን የነበረ ቢሆንም በተመሳሳይ ሰሚ አጣን፣ ሲሉ የሽንፈቱን ምክንያት ወደ ጄኔራል ይልማ መርዳሳ ወርረውታል። ከአንድ የዝ መሪ የወቀሳ ትችት የተሰነዘረባቸው የአየር ኃይል ዋና አዛዡ ጄኔራል ይልማ መርዳሳ አሳ በበኩላቸው እያንዳንዳችሁ የራሳችሁን የቤት ስራ መስራት ሳትችሉ በአየር ኃይል ላይ ቅሬታ ታቀርባላችሁ ብለው በብስጭት ምላሽ ሰጥተዋል። ጄኔራሉ አክለውም ለቀይ ባህር የምናዘጋጀውን አየር ኃይል ለጽንፈኛ መምቻ ስትጠይቁ ራሳችሁ አለማፈራችሁ በማለት ጄኔራል አሰፋን ለማሸማቀቅ ሞክረዋል። ጄኔራል ይልማ በዚህ ንግግራቸው የአየር ኃይልን ተልእኮ ለሀገራዊ ግዳጅ የተዘጋጀ እንጂ ለሀገር ውስጥ ጦርነት እንደማይጠቀሙት ለማስመሰል ያቀረቡት ሪፖርት ለስብሰባው ታዳሚዎችን ፈገግታን የፈጠረና ራሳቸውን ይልማንም ለትዝብት የጣለ ሆኗል። የብልጽግኑ አየር ኃይል ከደብረ ዘይት፣ ጎንደር፣ ባህር ዳር፣ ኮምቦልቻ ና ሰመራ አውሮፕላን ማረፊያዎች እየተነሳ ከ885 ጊዜ በላይ በአማራ ሕዝብ ላይ የድሮን ጥቃት ሲያደርስ ይታወቃል። የአየር ኃይል ተሞክሮ በዚህ ልክ በጭካኔ የተሞላ ቢሆንም ጄኔራል ይልማ መርዳሳ ግን የቀረበባቸውን ትችት ለማምለጥ ሲሉ አየር ኃይላችን ለባህር በሩ ትግል ብቻ ነው የተዘጋጀው ብለው ለማስተባበል ሞክረዋል። ከፍተኛ ውጥረት የነገሰበት የጄኔራሎቹ ስብሰባ እርስ በርስ ከመዘላለፍ ባለፈ ዛቻም የተቀላቀሉባቸው ንግግሮችና አንዳንዴም ለድብድብ እስከ መገባበዝ የደረሱ ክስተቶች እንደነበሩ ወታደራዊ ምንጮቻችን ተናግረዋል። ብልጽግና ሰሞኑን በወሎ ቤት አማራ አፋ በአጼ ምኒልክ እዚህ ያደረሰበት ኪሳራ ከባድ መሆኑን ተከትሎ ወታደር አዛዦቹ ብቻ ሳይሆኑ የታችኛው የእዝ ሰንሰለትም ሆነ ወታደሩ ተስፋ በመቁረጥ ስሜት ውስጥ ገብቷል። በተለይም የመሪዎቹ ጦርነትን የመምራት ብቃታቸው አነስተኛ መሆን በሰራዊቱ ዘንድ ለከፋ ትችት ዳርጓቸዋል። ይህ የሰራዊቱ ትችትና የብልጽግና አባላትም ዘንድ የሰፈነውን ስጋት ተከትሎ ብልጽግና እንደተለመደው ሽንፈቱን የመደበቂያ ስልት ይዞ ለመምጣት ዝግጅቱን አጠናቋል። ከአማራ ክልል ግዛቶች አንዱ በሆነው እዝ ብቻ ይህን ያህል ሰራዊት ተመታቢ ከባድ ሽንፈትም ደረሰብኝ ብሎ ማመን የከበደው የብልጽግናው አገዛዝ ሕወሓትና ሻቢያ በፋኖ ትከሻ ላይ ተንጠልጥለው ወጉ ብሎ ዘጋቢ ፊልም ለማሰራት በዝግጅት ላይ መሆኑ ተሰምቷል። ሆኖም ይህ የዘጋቢ ፊልም ድራማ እንደማያዋጣው አንዳንድ ወታደራዊ አዛዦች ሀሳብ ማቅረባቸውን የተናገሩት የጣና ቴሌቪዥን ወታደራዊ ምንጮች ከዚህ ይልቅ ሌላ መንገድ ብንጠቀም ይሻላል፣ ሽንፈቱ ውሎ አድሮ በሰራዊታችን ዘንድ ተስፋ መቁረጥ እንዳያሳድር ፈጣን የአየር ድብደባ በማድረግ ቶሎ ብንቀል ለብሰው ይሻላል የሚሉ ጄኔራሎች እንደነበሩ ምንጮቻችን ተናግረዋል። የብልጽግናው ሊቀመንበር ከዓመት በፊት ባደረጉት ወታደራዊ ግምገማና ባስተላለፉት መመሪያ ሰራዊታችን የድሮንና የከባድ መሳሪያ ጥገኛ ሆኗል፣ ለሽምቅ ውጊያ ዝግጁ እንዲሆን አድርጋችሁ አሰልጥኑ ማለታቸው ይታወሳል። ሆኖም የአየር ኃይል ሽፋንና ከባድ መሳሪያ ድጋፍ ካልቀረበለት አየር ወለድና ኮማንዶ ሰራዊቱ ሁሉ በየሜዳው እየፈረሰ ሲሆን፣ የወሎ ቤት አማራው ሽንፈት ደግሞ ከሽንፈትም የከፋ ውርደትን ያከናነበ መሆኑን ጄኔራሎቹ በስብሰባው ተናግረዋል። ታላቅ የድል ዜና ከሸዋ ተሰማ። የአማራ ፋኖ ህዝብ ድርጅት ሸዋ ጠቅላይ ግዛት ህዝ ዛሬ በተጉለትና ቡልጋ አውራጃ ታላቅ ድል ተቀዳጅቷል። ወሳኝ ገዢ ቦታ የሆነችው ሳሴት ከተማንም ተቆጣጥሯል። የብልጽግናው ሰራዊት ከሁለት ወራት በላይ ምሽግ አድርጎት የከረመውን ሳሴት ከተማን የአማራ ፋኖ ሸዋ ጠቅላይ ግዛት ህዝ መሀመድ ቢሆነኝ ኮር ዛሬ ከሌሊቱ ስድስት ሰዓት ጀምሮ ባደርገው ተጋድሎ መቆጣጠር ችሏል። የኮሩ ሁለት ክፍለ ጦሮች ማለትም ደጃዝማች ተሰማ እርገጤ ክፍለ ጦር አንዲት ግራር ሻለቃና አስቴጎማ ተራራ ክፍለ ጦር ብሩክ ደምሴ የሻለቃ እንዲሁም በአካባቢው ከተደራጀ አባት ጦር ፋኖ ንስር ሻለቃ ጋር በቅንጅት ባደረጉት ተጋድሎ ድሉ መገኘቱን የኮሩ ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን በላከው መረጃ አስታውቋል። የኮሩ ሚዲያና ኮሚኒኬሽን ክፍል የተጋድሎውን ዝርዝር መረጃ ሲገልጽም ም የሳሴት አባት አርበኛ ፋኖዎች ገና ጠላት ወደ ሳሴት ለመግባት ሲፍጨረጨር ታላቅ ተጋድሎን በማድረግ ክንዳቸውን ያስመሰከሩና ጠላት በቦታው እያለ ሰርገው በመግባትም የጠላትን ኃይል በቦምብ

ዛሬ ደግሞ አይበገሬ ክንዳቸውን በጠላት ላይ ያሳርፈውበታል ብሏል። በአካባቢው ሰፍሮ የነበረውን የብልጽግናን ሰራዊት ይመሩ የነበሩት ኮሎኔል አደራጀው የተባሉ መኮንን በሚመሩት ጦር ላይ የደረሰውን ብርቱ ምት መቋቋም ባለመቻላቸው ከፍተኛ ኃይል ከተመታባቸው በኋላ የተረፈውን ጦራቸውን ይዘው ከሳሲት ከተማ መውጣት ግድ እንደሆነባቸው ታውቋል። ኮሎኔሉ ተጨማሪ ኃይል እንዲመጣላቸው ጥሪ አቅርቦ የነበረ ቢሆንም የፋኖ ፈጣን ማጥቃትና ብርቱ ምት የብልጽግናው ሰራዊት ለድጋፍ ከመንቀሳቀሱ በፊት ሳሲት ከተማን ተቆ ይህ በእንዲህ እንዳለ ይኸው የአፋር ሸዋ ጠቅላይ ግዛት ዝማመድ ቢሆነ ኮር በትናንትና ሁለትም በይፋት አውራጃ አንጾኪያና ገምዛ ቀጠና ታላቅ ድል መቀዳጀቱ ይታወሳል። በትናንቱ ተጋድሎ እጅግ ከፍተኛ ዋጋ የሚሰጠውን ወታደራዊ ድል መቀዳጀት የቻለ ሲሆን በጦር መሳሪያም የራሱን አቅም ማሳደግ የቻለበት ተጋድሎ እንደነበር የኮሩ ሚዲያና ኮሚኒኬሽን ክፍል አስታውቋል። የብልጽግናው መሽግም የተሰበረበት ታላቅ ድል እንደነበር ታውቋል። በስምንተኛ ቀን ተከታታይ የተጋድሎ ውሎ ውጊያው የተካሄደው አንጾኪያ ገምዛ ወረዳ በዝል ላይ በአርባ አራቱና ሻሀይ ደብሳ ተራራና አካባቢው በሚገኙ ቀበሌዎች ሲሆን የብልጽግናው ሰራዊት በአስቴ ጎማ ተራራ ክፍለ ጦር የደረሰበትን ብርቱ ምት ተከትሎ ከሞት የተረፈ ሰራዊቱ ይዞ ወደ ኩርጉድ ገብቶ መደበቁ ታውቋል። በዚህ ተጋድሎ የነፍስ ወከፍ መሳሪያና የወገብ ትጥቅን ጨምሮ የዲሽቃ ተተኳሽና ሌሎች በርካታ የጦር መሳሪያዎችን ፋኖ በእጁ ማስገባቱን የኮሩ ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን ገልጿል። በዚህ ውጊያ የብልጽግናው ሰራዊት ይመካባቸው የነበሩ ሁለት ግዙፍ ምሽጎችም በፋኖ ተሰብረዋል። የአማራ ፋኖ በድል የታጀበ ተጋድሎ ወደ አዲስ አበባ የበለጠ እየቀረበ መሆኑን ተከትሎ የብልጽግናው አገዛዝ ትናንት ምሽት ወታደራዊ አዛዦችን ሰብስቦ መምከሩን የጣና ቴሌቪዥን ወታደራዊ ምንጮች ገልጸዋል። የብልጽግናው ሰራዊት እየፈረሰ ፋኖን መቀላቀሉን ቀጥሏል። በፋኖ ጠንካራ ምት እየፈራረሰ ያለውና በስጋት እየተናጠ ያለው የብልጽግናው ነው ሰራዊት የመጨረሻ ያለውን አማራጭ እየተጠቀመ ነው። የብልጽግናው ነው ሰራዊት እየወሰደ ያለውን እርምጃም የብልጽግናውን ስርዓት ለማጽናት በርካቶች ከንቱ መሥዋዕትነት ቢከፍሉም ቀሪው የአገዛዙ ወታደር ትምህርት የወሰደ ይመስላል ሲሉ ወታደራዊ ተንታኞች ገልጸውታል። አምስተኛ ቀኑን በያዘው የወሎ ቤተ አማራ ከባድ ትንቅንቅ ከአምስት መቶ በላይ የብልጽግናው ነው ሰራዊት በውጊያ መሃል ለፋኖጁን መስጠቱ ይታወሳል። ዛሬም በዚሁ ወሎ ቤት አማራ ላስታ አውራጃ እና በሸዋ ጠቅላይ ግዛት ይፋት አውራጃ ሸዋሮ ቤት አካባቢ በርካታ ተተኳሽና ትጥቅ የያዙ የብልጽግናው ሰራዊት ከካምፓቸው ጠፍተው ፋኖን ተቀላቅለዋል። በወሎ ቀጠና ከሀያ በላይ የአድማ ብተናና የሚልሻ አባላት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ፄ ምኒልክ እዝ ላስታ ጄኔራል አሳምነው ጽጌ ኮርን የተቀላቀሉ ሲሆን በሸዋሮ ቤት የኮማንዶ አባሉ ሁለት ጥቁር ክላሽ በመያዝ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝን ተቀላቅለዋል። አገዛዙን በመ ዳት ወደ ፋኖ ስለተቀላቀሉት የአድማ ብተናና የሚልሻ አባላት የመረጃ ምንጮቻችን አስተያየት ሲሰጡ የፋኖን የምርኮኛ አያያዝና የሚከዱ ወታደሮችን አጥብቆ መንከባከብ የበጎ ተግባር ውጤት ነው ሲሉ ገልጸውታል። በላስታሳ ሳምነው ኮር የሜጀር ጄኔራል ዋንታ ባተ ክፍለ ጦር ምክትል አዛዥ አርበኛ ሸጋው ወርቄ በዚህ ጉዳይ በሰጠው አስተያየት ደግሞ ሌሎች የስርዓቱ አገልጋዮችም ሳይመሽ ትክክለኛው መስመር መምረጥ እንዳለባቸው ጠቁሞ እስካሁን የበደሉትን ህዝብ እንዲክሱ ጥሪ አቅርቧል። ይህ በእንዲህ እንዳለ በሸዋ ሮቤት ከተማ ከመሸገው አገዛዙ የከዳ ኮማንዶ አባል ሁለት ጥቁር ክላሽ ይዞ የሸዋ ጠቅላይ ግዛት ህዝን ተቀላቅሏል። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝ በርካታ ከተሞችን መቆጣጠርና የአገዛዙን ሰራዊት ማፍረሱ እንደቀጠለ ነው ያለው የዙ ሚዲያና ኮሚኒኬሽን ክፍል። በሁሉም ግንባር ያለው የጠቅላይ ግዛቱ ክፍለ ጦሮች እንደ ንስር በመታደስ የጠላትን ይዞታ ማስለቀቅ፣ ሰራዊቱን በውስጥ አደረጃጀት የማፍረሱ ስራ ቀጥሏል። በዚህ ስራችንም በዛሬው እለት እጅግ ከፍተኛ ዋጋ የሚሰጠውን የኮማንዶ ጥቁር ክላሽ እንደያዘ የኮማንዶ አባሉ ፋኖን እንዲቀላቀል አድርገናል ብሏል። ሁለት የኮማንዶ ጥቁር ክላሽ እንደያዘ ፋኖን ስለተቀላቀለው የኮማንዶ አባሉና በዛሬው እለት ከደብረ ብርሃን በቅርብ ርቀት የምትገኘው አንሳ ሴት ከተማን አፋርሽዋ ጠቅላይ ግዛት እዝ መቆጣጠሩን አስመልክቶ የዙ ሚዲያ እና ኮሚኒኬሽን ኃላፊ አርበኛ ዱና አበበ የሚከተለው መረጃ አድርሶናል። የሸዋ ጠቅላይ ግዛት ዛሬ ከፍተኛ ድል ነው የተቀዳጀው። በደብረ ብርሃን በቀሩ በርቀት ውስጥ ከአገዛዙ ያስለቀቃቸው አዳዲስ ፈተናዎች ቢኖሩም በስትራቴጂካል የጦር የበላይነት ውስጥ የለቀቃትን ሳሴትን ዳግመኛ መቆጣጠር ችሏል። በጣም ትልቅ ድል ነው። ከለሊቱ ስድስት ሰዓት ጀምሮ የተሰማር ግዜ ክፍለጦር አስቴ ጎማ ተራራ ክፍለጦር እና በቀጠናው ላይ ያሉት ሰገነት ብርጌድ የአባት ጦር ፋኖች ናቸው ሙሉ ለሙሉ ወደ ከተማው በድል የገቡት እንዲሁም ከዚሁ ከሸዋሮቢት ከተማ ውስጥ የኮማንዶ አባል የሆነ ሁለት ጥርጥር ክላሾችን ይዞ ከጥላት ከድቶ ወደ ጠቅላይ ግዛቱ ተቀላቅሏል። በሸዋ ቀጠና ውስጥ አብዛኛውን ቦታዎች ላይ ሁሉም ክፍለጦሮቻችን በሚባል ደረጃ እንደ ርስን ራሳቸውን አድሰው በልዩ ክተት ውስጥ ጥላትን የማፍረስ እና እንዲሁ ቀጠናዎችን የመቆጣጠር ሂደቱ እንደቀጠለ ነው። በሸዋ ያሉ ተጋድሎን ይመስላል። የክፍለ ጦሩ አዛዥ ጦር ኃይሎች ገቡ። የብልጽግናው ሠራዊት ሰሜን ምስራቅ እዝ 12ኛ ክፍለ ጦር ዋና አዛዥ በፋኖ ተመተው ለከፍተኛ ሕክምና ወደ ጦር ኃይሎች ሆስፒታል መግባታቸው ታወቀም። ዋና አዛዡ ጉዳት የደረሰባቸው ከሶስት ቀናት በፊት ቢሆንም ወደ ጦር ኃይሎች ሆስፒታል የገቡት ግን ትናንት ምሽት መሆኑን የደረሰን መረጃ ያመላክታል። የብልጽግናው ሠራዊት ከአንድ አመት በኋላ ለመጀመሪያ ጊዜ እጅግ ከፍተኛ ኪሳራ የደረሰበት በዚህ ሳምንት በወሎ ቤት አማራ ሲሆን የሰሜን ምስራቅ እዝ ሁለት ክፍለ ጦሮች ሙሉ በሚያስብል ደረጃ ፈርሰዋል። የአስራ ሁለተኛ ክፍለ ጦር ዋና አዛዥ ኮሎኔል ደሞዝ በበኩላቸው በፋኖ ተመተው ህክምና ሲደረግላቸው ቢቆዩም ጉዳቱ ከፍተኛ መሆኑን ተከትሎ ትናንት ምሽት በሄሊኮፍተር ወደ ጦር ኃይሎች ሆስፒታል ተወስደዋል። አስቀድሞም ቢሆን በሁለቱ ጄኔራሎች እርስ በርስ ሽኩቻ ሲታመስ የቆየው ሰሜን ምስራቅ እዝ በሰሞኑ የፋኖ ብርቱ ምት ደግሞ እንደ ሰም ቀልጦ እንደ ጨው መሟሟቱ ተነግሯል። የብልጽግናው ሊቀመንበር ከአራት ዓመታት በፊት ህወሓትን ሲገልጹት ንፋስ ላይ የተበተነ ዱቄት ል ብለው ነበር። የጣና ቴሌቪዥን ወታደራዊ ምንጮች በበኩላቸው የመንግስት ሰራዊት በአሁኑ ሰዓት በሎ ቤት አማራ ጠቅላይ ግዛት ሙሉ በሙሉ ማምቷል። ነፋስ ላይ የተበተነ ዱቄት የሆነውም ይኸው ሰራዊት ነው ብለዋል። በየግንባሮቹ በሚደረገው ትንቅንቅ የኃይል ይጨመረልን ጥሪ ብቻ እያስተናገዱ ያሉት የሰሜን ምስራቅ እዝ ዋና አዛዥ ጄኔራል አሰፋ ቸኮል ከዚህ በላይ የማቀርበው ሰራዊት የለኝም፣ በቻላችሁት መንገድ ራሳችሁን አድኑ እንጂ ማንም አይደርስላችሁም ሲሉ ምላሽ መስጠታቸው ይታወሳል። የሰሜን ምስራቅ ዋና አዛዡ ጄኔራል አሰፋ ቸኮልና የስምምቱ አንደኛ ኮር ዋና አዛዡ ጄኔራል ዘውዱ ሰጣር በመካከላቸው የተፈጠረው ውዝግብ በሰሞኑ ከባድ ሽንፈት ደግሞ ተባብሶ መውጣቱን የአይነማኞች ተናግረዋል። የሰሞኑ የወሎ ተጋድሎ የብልጽግናውን ሰራዊት በእጅጉ ከማድቀቁን በተጨማሪ የሰራዊት ማፍረስ አደጋ እንደደረሰበት ታውቋል። ይህን ከባድ ሽንፈት አስመልክቶ ትንታኔ የሰራው የተባበሩት መንግስታት የጦርነትና ግጭቶች ክፍል የመንግስት ሰራዊት ከዚህ በኋላ እንደገና ተሰባስቦ ጥቃት የመፈጸም አቅም ይኖ ኖረዋል ተብሎ አይጠበቅም ብሎታል። በዚህ ሐሳብ የሚስማሙት ወታደራዊ ተንታኞች በበኩላቸው በዚህ ውጊያ የሁለት ክፍለ ጦር አዛዦች አንደኛው በምርኮ ሌላኛው ደግሞ ቁስለኛ በመሆን ሰራዊታቸው ተበትኗል። በዚህ ደረጃ የሰራዊት መፍረስ ካጋጠመ ዕጣ ፈንታ የተረፈውን ኃይል ከከበባ ማውጣት እንጂ የመልሶ ማጥቃት እድል አይኖርህም። በዚህ ሁኔታ የብልጽግና መንግስት በፍጥነት ወደ ማጥቃት ሊመለስ ይችላል የሚል ግምገማ የለኝም ብለዋል። ወታደራዊ ተንታኞች አክለውም ቀጣዩ የመንግስት እርምጃ ሊሆን የሚችለው የአየር ድብደባ መፈጸም ነው። ይህ ደግሞ በንጹሃን ላይ ከባድ ጉዳት የሚያደርስ ነው ብለዋል። ወታደራዊ ተንታኙ እንደተናገሩት የብልጽግናው አገዛዝ ተደጋጋሚ የድሮን ጥቃት በመፈጸም ጤና ጣቢያ ያወደመ ሲሆን ዛሬ ደግሞ በዩኔስኮ የዓለም ቅርስነት በተመዘገበው ቅዱስ ላሊበላ አብያተ ክርስቲያናት በቅርብ ርቀት በሚገኘው ገነተ ማርያም ላይ የድሮን ጥቃት ፈጽሟል። በዚህ የድሮን ጥቃት በሰው ላይ የደረሰ ጉዳት ባይኖርም በአብያተ ክርስቲያኑ ላይ ግን ጉዳት ሳይደርስ እንዳልቀረ ሚዲያዎች ዘግበዋል። ብልጽግና የተለመደ የጦር ወንጀሉን በአማራ ላይ ፈጸመም። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ህዝብ በተከታታይ እያደረሰበትን ብርቱ ምት ተከትሎ የብልጽግናው ሰራዊት በወሎ ቀጠና አብዛኛው ኃይሉ ፈርሶበታል። የካድሬ መዋቅሩም ተበትኖ ከተሞችን ለባለቤቱ ለፋኖ አስረክቦ ወጥቷል። ብርቱ ምት ያደቀቀው የብልጽግናው አገዛዝ በተለመደ ጭካኔ ድርጊቱ የቀጠለ ሲሆን የጤና ተቋማትን በድሮን አውድሟል። በትናንትና ሁለት አንድ ጤና ጣቢያ ላይ ባደረሰው የድሮን ጥቃት የጤና ባለሙያዎችን ጨምሮ ለሕክምና ቦ አባትና ልጆችን መግደሉ ታውቋል። የፋኖ ብርቱ ምጠንከር ባለባቸው ወቅቶች ሁሉ ድሮንን ተጠቅሞ ንጹሃንን መጨፍጨፍ የብልጽግናው አገዛዝ መገለጫ ሲሆን የትናንቱን የድሮን ጥቃት ከማድረሱ በፊት ቅኝት ሲያደርግ እንደነበር መግለጻችን ይታወቃል። በወልዲያ ከተማ በቅርብ ርቀት ባደረገው የድሮን ጥቃት አባትና ልጅን ጨምሮ በርካቶችን ከመግደሉን ባለፈ ጤና ጣቢያው ሙሉ በሙሉ ከጥቅም ውጭ መሆኑ ተረጋግጧል። በትናንቱ የሰሜን ወሎ ዞን ጉባላፍቶ ወረዳ ሳንቃ ከተማ ጤና ጣቢያ ላይ የተደረገው የድሮን ጥቃት የአገዛዙን የ2018 እቅድ ፍንትዋ አድርጎ የሚያሳይ ነው ሲል የገለጹት ታዛቢዎች ይህ ድርጊቱ ነገን በተማሪዎች ላይ ተመሳሳይ ድርጊትም ሊፈጽም ይችላል የሚል ስጋት እንዳላቸው ገልጸዋል። የድሮን ጥቃቱን አስመልክቶ መረጃውን ለጣና ቴሌቪዥን ያደረሱ ምንጮቻችን ሲናገሩም መንግስት በወሎ ግንባር የደረሰበትን ሽንፈት እግረኛ ሰራዊቱ መቋቋም አልቻለም። በዚህ የተነሳም በወልዲያ ዙሪያ የቆሰሉ ፋኖች አሉ የሚል የተሳሳተ መረጃ ስለደረሰው ብቻ በአካባቢው በሚገኝ ጤና ጣቢያ እርዳታ ሊደረግላቸው ይችላል ብሎ በመገመት የሳንቃ ጤና ጣቢያን በድሮን በመደብደብ አንድን ፋኖ ሳያገኝ ሐኪሞችንና ንጹህ ታካሚዎችን ጨፍጭፏል። የሚገርመው እኮ አገዛዙ ቁስለኛ ፍለጋ ድሮን ያሰማ አማራው በሺ የሚቆጠሩ ምርኮኞች በፋኖ እጅ እያሉ ነው ብለዋል። ለመሆኑ የአገዛዙ ጦር ሲቆስል የሚታከመው በህዝብ ጤና ተቋማት ያውም በነጻ አይደለም ወይ? የሚሉት የአካባቢው ነዋሪዎች የመንግስት ዓላማው የአማራን ህዝብ ከማንኛውም አገልግሎት ውጭ ማድረግና አማራን ማጥፋት ስለሆነ ነው በተቋማት ላይ የድሮን ጥቃት የሚፈጽመው ሲሉ ተናግረዋል። የብልጽግና አገዛዝ የድሮን ጥቃቱን አጠናክሮ ለመቀጠል ካለው ብርቱ ፍላጎት የተነሳ ዛሬም በዚሁ በወሎ ቀጠና የተቀናጀ የድሮን ቅኝት እያደረገ መዋሉን የአካባቢው ነዋሪዎች ምስክርነት ታቸውን ሰጥተዋል። በዚህም ሕዝቡ ራሱን ከመሰል ጥቃት እንዲጠብቅ ጥንቃቄዎች እንዲያደርግም ጥሪ አቅርበዋል። የብልጽግናው አየር ኃይል የድሮን ቀኝቱ በወልዲያ ጋሸናና ላስታ ላሊበላ አውራጃዎች ሲሆን ኮምቦልቻና ሰመራ የሚገኙ አውሮፕላን ማረፊያዎች ለተከታታይ የድሮን ጥቃት ተዘጋጅተዋል ሲሉ የጣና ቴሌቪዥን ወታደራዊ ምንጮች ተናግረዋል። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የመስከረም 18 2018 ዓመተ ምህረት ዜናችን የተከታተላችሁትን ይመስል ነበር። የጣና ቴሌቪዥን ወቅታዊ ቃለ ምልልሶች፣ ዜናዎችና ትንታኔዎቻችን እንዲደርሷችሁ የዩቲዩብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር